የሰላም እርግዝና ጉዳ መጣ። ወይዘሮ ሜላት ልጄንና ቤቴን ደፍሯል በማለት አሮንን በቁጥጥር ስር አዋሉት። ለፖሊስ ጠቁመው እኔ በሌለሁበት ልጆችን ገብቶ ደፍሯቸዋል በማለት እንግዲህ እሱን በፖሊስ እንዲታሰር አደረጉ። በነገራችን ላይ አኑር ፈልጎ ሳይሆን ሰላም በራሷ ጊዜ እያሳደደች ነው። አኑርን ይህን ስህተት እንዲሰራ ያደረገችው። አኑር በሰዓቱ የሰላምን እርግዝና ከሰማ በኋላ ወደ ውጭ ለመውጣት እየተሯሯጠ ባለበት ጊዜ ወይዘሮ ሜላት ኃይለኛ ስለሆኑ ምንድነው ያደረጉት? ዶክተር ጋር ሂዳ ሰላም እኔ ይሄን ማመን አልችልም ስትልም፣ ዶክተር እውነታው ይሄ ነው፣ ነፍሰ ጡር ነሽ፣ የሶስተር ነፍሰ ጡር አላት። እሷም ላስወርድ ስትል ልጁን የምታስወርድ ከሆነ አንድ ሀላፍትና የሚወስድ ሰው ያስፈልገኛል፣ አምጪ አላት። ማንን ስትለው እናትሽን ሲላትም፣ ግድታለ እናቷ ይህን ነገር መናገር ነበረባት። እናትየዋም ይህን ነገር ከምን አመጣሽው አዋረድሽኝ፣ ተይ፣ ይህን ማታ ማታ አትውጪ ማለት ስል እምቢ ብለሽ ጉር ሰራሽ በማለትም እማዬ አኑርን ነው ከአኑር ጋር ነው ይሄ የተፈጠረው ስትልም አኑር ማለት የምናሴ ጓደኛ ነው አብሮ በልቶ ጠጥቶ በገዛ እጄ አሳድጌው እንዴት እህቱን እንደዚህ ሊያደርግ ይችላል በማለት ወይዘሮ ሜላት በስሜት ተገፋፍተው አኑርን እስር ቤት ከተውታል ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ኖላዊ ቀጣይ ፓርት ይዘን መጥተናል። እሱም ምንድን ነው እንግዲህ፣ የሰላም ማርገስ ተርምስምሱን አውጥቶታል። አሀንዬ ተደሰትኩ ብላ ሳትጨርስ አባቴን አሳክማለሁ ብላም ሳትጨርስ ሌላ ጉብዳ ወረደባት። እሱም ምንድን ነው እንግዲህ ወይዘሮ ሜላት ቱርክ በሄዱበት ሰዓት በራሷና ና በፍላጎቷ ከአኑር ጋር እንደፈለገች ስትሆን፣ ኑራ ሰላም አሁን ምርመራ ስታካሄድ በእርግጥ እኔ አላረገዝኩም እያለች ነበረ ለሀና። ሀና ደግሞ ግዴታ ይህንን ነገር አንቺ ለዶክተር ሂደሽ ማማከር አለብሽ እርግዝናም ካልሆነ ለጤናሽ ጥሩ አይደለም ብላ መከረቻት። እናም ሃና ላይ ሰላም እየጮኸች ነበር። ምን አስበሽ ነው? እኔን ነፍሰ ጡር ናት እያልሽ ነው? በማለትም በጣም እየተናደደችባት ነበረ። እና ሃናም እኔ እንደዛ ማለት ፈልጌ አይደለም፣ ጓደኛ ምናልባች ይሄ በስህተት የሚፈጠር ነገር ነው፣ በአንድ ጊዜ የሚፈጠር ነገር ነው። ስለዚህ እኔ የጤና ባለሙያ ከመሆኔ አንጻር የሚፈጠረውን ነው የነገርኩሽ። ሰላምዬ፣ እባክሽን እሺ በይኝና ዶክተር ጋር ሂጂ። ከፈለግሽው እኔ አባቴን የማሳክምበት ዶክተር እጅግ በጣም መልካምና ጎበዝ ዶክተር ነው። እሱ ጋር ሄደሽ ቼክ ማድረግ ትችያለሽ አለቻት። ከዛም ውጭ ላይ፣ ከዚህ ቤት አንቺ ምን አስበሽ ነው? ምን ፈልገሽ ነው ውሻ ምናምን በማለት በመሳደብ አስወጣቻት። በኋላ ግን ሰላም ሀኔ የተናገረችው ነገር ሰላም አነሳት። አ እውነት ሀና እንዳለችው ይሆን እንዴ? አይ እያቀለደች መሆን አለበት። ይህማ እኔ ላይ ሊሆን አይችልም በፍጹም አለች እራሷን በራሷ ከመከረች በኋላ ቀጥታ የት ነው የሄደችው ዶክተር ጋር ከመደወሏ በፊት አሀና ጋር ደወለች። ሀኔ ደግሞ በሰዓቱ አባቷን አሳክማ የአባቷን የውጤት የምርመራ ውጤት እየጠበቀች ነበረ። ከዛም አማራጭ የላትም ምን ማድረግ አለባት። ሰላም አሁን እንደዛ አመናጭቃና ተቆጥታ የላከቻትን ወይም ያባረረቻት ሀኔ ጋር ደወለች። ሀና አለቻት ወይ ሰላም ምን ነው በሰላም? አለቻት ቶሎ በይ የዶክተሩን ስልክ ቁጥር ላኪሌ፣ ስትላትም ቶሎ አሁኑ አሁኑኑ አሁኑ ሀና አትቆይ አለቻት። ከዛ እሷም እሺ አሁኑን ነው የምልክልሽ ብላ ላከችላት። ከዛም ስትልክላት ምንድን ነው የተፈጠረው? ሰላም ሄዳ ቼክ ስትደረግ የሶስት ወር ነፍሰ ጡር ሆናለች። አሁን ምን ይብቃት? ጉድ ፈላባት። እናም አማራጭ የላትም። ቀጥታ እቤት መጣች። ዶክተሩ ልጅን አስወግድልኝ ብላ ስትጠይቀው እኔ ይህንን በፍጹም ያለ ሀላፍትና ሀላፍትና ወይም ታያሽ ካልያሽ እኔ ይህንን የሰው ነፍስ አላጠፋም። እናትሽ ቤተሰብ ፍቃደኛ ካልሆነ ማንኛውንም ሰው ይዘሽ ብትመጭ ራሱ ወይም ደግሞ ያስረገዘሽ ሰውዬ ይዘሽ መተሽ ልጁን እንዲወርድ ፈቃደኛ ካላደረጉ የሰው ነፍስ ለማጥፋት ሂለና አይፈቅድልኝም አላት ዶክተሩ። እሷም እንዴት ይሆናል እናቴንም አላመጣም አለችው። እናትሽ ካላመጣሽ ሌላ ምንም ማምጣት አይቻልም አላት ዶክተሩ። ከዚህ በፊት ሰላምን ያውቃታል፣ ምናሴን እዛ ስለሚያሳክሙ ሁልጊዜም እየተከተለች ስለመሄድ ተሄድ ከዶክተር ጋር ትግባባለች። እናም የወይዘሮ ሜላት ልጅ መሆኗን በደንብ ያውቃሉ። ወይዘሮ መላት ግዴታ መስማት ስላለባቸው ዶክተር እኔም አለናት። ያልናገርም ልጁን ዝም ብላ አስወግድልኝ ስትለው እማይሆን ነገር ነው የማይታሰብ ነው። እናትሽን ደውዬ አማክራለሁ አንቺ ለመንገድ ከፈራሽ አላት ዶክተሩ። እሷም እሺ ብላ ተቤት ተመልሳ መታ እናቷ ቤት ገብታ በጣም አዝና ነበረ እክላሷ። እናትየዋ ልብስ እያስተካከሉ በሩን በርግዳ ገባች። ምንሽ ቤ ሰላምዬ፣ ምንድነው የተፈጠረው? ምንሽ እያሏት እያሉ እማዬ፣ ውጭልኝ፣ ውጭልኝ በማለትም እንድ ልውጣ ጥዬሽ በዚህ አጋጣሚ እንደዚህ ሆነሽ የጥዬሽ ቦታ ሰላም ማገኝ ይመስልሻል? አለቻት አይ እናቴ ውጭሌ፣ በቃ ብቻ መሆን እፈልጋለሁ በማለት እናቷ ላይ ጮኸች። እናትዮዋም ደንግጠው የነፍሰ ደማቸውን ከሰላም ክላስ ወጡ። ሰላም ብቻዋን አሁን እይየ ብላ ማልቀስ ጀመረች። አማራጭ ስታጣ አኑር ጋር ደወለች። አኑር ደግሞ አላቅልሽም፣ በራስሽ ጊዜ ፈልገሽ ና ወደሽ አደረግሽው ነገር ስለሆነ የእኔን ስም እንዳታነሽ አለ እዛ እገልሻለሁ አላት እሷ ደግሞ አረ በፈጠረ በነፍስ የደረስልኝ አኖር ልጃችንን እኔና አንተ ተስማምተን እናስወግደው ካልፈለግከው አለችው እሱ ይህንን አልፈልግምም አልስማማምም ልጁ ሜን አይደለም የ ተየትም ቦታ እየተንዘላዘርሽ ያመጣሽው ልጅ ነው ብሎ ሸምጠጥ አርጎ ካዳት አኖር በዛን አጋጣሚ ደግሞ እሷ ስልኩን ዘግታ የዬ እያለች በምታለቅስበት ሰዓት ዶክተር ለወይዘሮ ሜላት ደወለ። እሱ ደግሞ ምንድን ነው የተፈጠረው አሉ ወይዘሮ ሜላት። ወይዘሮ ሜላት የምነግረውን ነገር ከባድ ቢሆንም ግን ደግሞ በጣም የሚያሳዝን ነገር ነው። ስለዚህ ነገሩን ቀለል አድርገው ማየት መቻል አለበት። እናም እኔ ጋር መጥተው መነጋገር ይችላሉ አላቸው። ልጄ ምን ሆነ? ምናሴ ምን ሆነ የሕክምናው ምን ችግር ፈጠረ እያሉ መጮህ ጀመሩ። ስለ ምናሴ አይደለም ስለ ሰላም ነው አላቸው። መተንን ነጋገር ሲላትም ወይዘሮ ሜላት ዶክተር አለበት ድረስ ሰተት ብላ ሄደች። ከዛም ስትሄድ ሰላም ነብሰ ጦር እንደሆነች ተነገራት። ከዛም ያዙ ይልቀቁኝ፣ አዋረደችን እያሉ ወይዘሮ ሜላት ወደ ቤት መጡ። ከማን ነው ያረገሽው? ብለው እንትን ሲሏትም፣ በስህተት የተፈጠረ ነገር ነው ብላ ከአኑር ነው ብላ ለወይዘሮ ሜላት ተናገረች። ወይዘሮ ሜላት ደግሞ እንዴት እንደዚህ ያደርገኛል? የልጄ ጓደኛ፣ ልጄ በህፃንነቱ ሁሉ አብሬ አሳድገው ከጎኑ ሁኝለት የበላበትን እጅ ነክሶኛል በማለት ቀጥታ በንዴት ለፖሊስ ደወሉ። እዚህ መካከል የምትሰቃየው ሀና ናት። ሀናን ወይዘሮ ሜላት ልጆቼን አደራ ብዬ ሰጥቸሽ ቤቴንና ልጆቼን አደራ ብዬ ሰጥቸሽ አስረክቤሽ እጄ ይህን ጉድ እንድፈጠር አድርገሻል አሏት። እኔ ምንም አቀው ነገር የለም ብትልም ሀና አይ እቤት ሲመጣ ሁሉ እያንዳንዱ እንቅስቃሴያቸውን መከታተል ነበረብሽ በማለት እሷም ላይ ጮሆባት። ሀና ማልቀስ ጀመረች። እኔ ስንቱል ቻለው አንድ ነገር በተፈጠረ እኔ ላይ ነው ወይ የሚጠመጠመው በማለትም እየየ ብላ ማንባት ጀመረች። ሀኔ እዚህ የአባቷ ሐሳብ፣ እዚህ ደግሞ ያልታወቀችው እናቷ ስቃይ በጣም ያሳዝናል። ምናሴም ያየውን ነገር ማመናቃተው ጭራሽ ከህቴም አስረግዞት፣ ለመጥፋት አስቧል። እገላለሁ በማለት ምን አስያዙ ይልቀቁኝ አለ። ግን ደግሞ እማይሆን ነገር ነው፣ ስህተት ነው እያደረጋችሁ ያላችሁት። አርፋችሁ ተቀመጡ፣ እሱ በፖሊስ ይጠየቃል በማለት አምኖ ከተቀበለ ልጁን እንዳሳድግ መደረግ አለበት በማለትም እንግዲህ አምኖ እንዳሳድግ እምቢ ካለ ደግሞ ቅጣቱን እዛው እንዲሁም ደግሞ የሰው ልጅ የሰውን ሴት ልጅ ያክል ገብቶ በመድፈሩ ዋጋ እንዲከፍል ተደርጎበታል ግን አኑር ሰላም እንደፍሯት ነው ወይ በፍጹም አልደፈራትም እሷው ራሷ ፈልጋና ወዳ በሄደበት እያሳደደች እወዳሃለው አፈቅርሃለው ለአንተ የሚሰማኝ ስሜት ሌላ ነው እያለች ነበረ አኑር ደግሞ እንኳን ይህንን ብለውት ሴትን ቀርቦ አንዴ ካየ በኋላ መልሶ ዘወር ብሎ ለማየት የሚጸየፍ ሰው ነው እናም ሐናን ተጠቅሞባት ጥሏት ላሽ ብሏል። በሱ ቤት ምንም የተፈጠረ አልመሰለውም። ከዛ በኋላ ፍቅር ቢይዛትም ፍቅሯን ሊያስጨርሳት አልቻለም። ሐና ሰላም በመጀመሪያው ቀን እንግዲህ ነፍሰ ጡር ሆና ተገኝታለች። እዚህ መካከል ሰላም ብታለቅስ ብትጮህ ምንም ፋይዳ የለውም። ሐናም አብራ ተጨፍልቃ እየተሰቃየች ነው። ሰብስክራይብ እያረጋችሁ